መቼም ከአንዷ አንዱን ማስበለጣችን ላይ ማ ሌላውን ጠልተን ሳይሆን ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ? አለን እኛ። እግዚአብሔር ይመስገን። እንግዲህ ዳግም ለመስቀል በዓል በሰላም ስላደረስን እግዚአብሔርን እያመሰገንን እንኳን አደረሳችሁ። ግን ለመስቀል በዓል መስቀል ያው ፖስት ለማድረግ ኤዲት አድርገን ፖስት ለማድረግ ትንሽ ዘግይተናል። ያው አልተመቸንም፣ እንዳል እንግዲህ አብዛኛው ቦታ በአስራ ስድስት እየሆነ ነው። በፊት አስራ ሰባት ነበር ደመራ የሚለኮሰው አሁን ግን አስራ ስድስት ሁኗል እየተደረገ ያለው ኢቭን ቆቦም እንደዛ ነው። አስራ ስድስት ይደረጋል በአስራ ሰባትም ይደረጋል ሁለቱንም ነው እየተደረገ ያለው ይመስለኛል። እና እዚህ አዲስ አበባ ደግሞ በአስራ ስድስት ነው ደመራ የሚለኮሰው። እዛ ደግሞ ለመሄድኝ ተዘገጃጅተን በስተመጨረሻ ተሳክቶልን ቦታው ደርሰናል። እግዚአብሔር የተመሰገነ ይሁን። ብቻ እኛ ምን ልበላችሁ፣ መጀመሪያ እኔና ሰላም ነበርነ ቤት የነበር ነው። ከዛ ታዴ ከስራ አልመጣም ነበረ። ከስራ መጥቶ እንደገና መቅሰስ በልቶ ማማን ይዞ ታች የወረደው እሱ ነበረ። የሚገርማችሁ ነገር እንግዲህ የቀደመን ማለት ነው እኛ እኔና ሰላም እስክን ስንለብስ እስክንተጣጠብ ምን ልበላችሁ ሰአቱ ሂደዋል እና እሱ ነበር በቃ ቁጭ ማማን ይዞ ከታች ቁጭ ብሎ ሲጠብቀን ነበር። በስተመጨረሻ ግን ደረስ። ይሄ ነገር መቼም ሊስተካከልልኝ አልቻለም። ቶሎ መውጣት እኔ ጋ ብቻ ነው። ግን ውዶች፣ እኔ እንጃ በቃ እኔ ቶሎ አልወጣም። በጣም ብዙ ሰአት ትፈጃለውኝ። እና እንዳውም መጀመሪያ እኮ አስቤበታለሁ አይደል እንዴ? ግን መጀመሪያ ስቤበትኝ ግን መውጣው መጨረሻ ነው በቃ የምዘጋጀው መጨረሻ ላይ ሁሉ ነገር ትዝ ይለኛል። እንደዛም ብሎ ግን ከወጣው በኋላ ምረሳውስ ነገር እንደው እንጂ እኔ ጋር ብቻ ነው። ግን ቤተሰቦች እስኪ እንደኔ የሆናችሁ ኮሜንት ላይ ጻፉልኝ። እና ውድ ቤተሰቦቻችን እንግዲህ ቀን ጨብጨብ አድርገን የተወሰነውን የመስቀል ድባቡን እኛ ሰፈር ምን እንደሚመስል ልናሳያችሁ ነው ስለዚህ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ኮሜንት ሸር እያረጋችሁ ቤተሰቦች፣ አሁንም ላይክ ያላረጋችሁ እንደዚሁ ላይክ እያረጋችሁ። ስለዚህ የተወሰነ የኛን የሰፈራችንን መስቀል በዓል ድባቡን ልናሳያችሁ ነው። ያው መስቀል አደባባይ አልሄድ ነው ዘንድሮም አባለፈው አልሄድንም፣ አሁንም አልሄድንም። ቦታው የምንኖርበትና መስቀላ መስቀል አደባባይ ይርቃል። ከዛ ላይ ደግሞ ያው ሁለታችንም ስራ ገብተን ስለነበረ ከዛ ተመልሶ መስቀል አደባባይ ለመሄድ ትንሽ ከባድ ነበረ እና ሰፈር ነበር ያከበር ነው። አምና ሰፈርም ቢሆን አልወጣንም ነበር አዲስ ነበርን እና የገባ ነው ወደዚህ ሰፈር ብዙም ዝግጅት ስለነበረ ከቤት አልወጣንም፣ ስናዘገጃጅ እና ግን አሪፍ የሆነ አከባበር ነው የነበረው፣ ውዶችዬ በጣም ቆንጆ ሆኖ ነው የተከበረው። መስቀል አደባባይ የሁሉንም ያጠቃለለ ነው። ግን አሁን ላይ በየሰፈሩ ደመራ ይለኮሳል ሳል እንዳውም አሁን በየሰፈሩ ቀርቶ አዲስ አበባ በየብሎኩ ሆኗል። በአንድ ብሎክ ወይ ምን ነው ሁሌ ቮይስ ድምጽ ስሰራ ታለቅሳለች እንኝ እና ድምጼ ስለምትሰማ ነው። እና ቡድ ቤተሰቦች በየብሎኩ ደመራ ይደመራል እና ከዛ በየብሎኩ የነበረው ደግሞ አንድ ሰፈር ላይ ይህ ነው። አሁን እኛ ሰፈሩ አካባቢ ነው የሄድነው ከአስር ደቂቃ ምናምን አስራ አምስት ደቂቃ የሚወስድ አስራ አምስት ደቂቃ የሚወስድ ቦታ ነው ሂደን ደመራውን የተለኮሰው ስንመለስ ደግሞ ማታ ቤት ከገባም በኋላ ደግሞ በብሎኩ ደግሞ ደመራ ተካሂዶ ነበረ። ብቻ አሪፍ ነበረ። በዓል በዚህን መልኩ አልፏዋንኛ ጋር እስኪ እናንተ ጋር እንዴት እንዳለፈ ደግሞ ር እንደራረግ እስኪ፣ እንዴት ነው እናንተ ጋር ያሳለፋችሁትኝ ደመራን መስቀልን እና መስቀል ደመራ ላይ ደግሞ ምን ትዝታ አላችሁ? አንዳንዴ ሁሌ በዓላቶች በመጡ ቁጥር የሆነ ትዝታ ይኖረናል። ማለት ከዛ ጋር የተገናኘ ነገሮች ይፈጠራሉ ማለት ይኖራሉ እና ሁሌን ያሁን ጥምቀት ከሆነ ጥምቀትንም ትዝ የሚለኝ የሆነ ትዝታ አለኝ እና መስቀልም ከሆነ እንደዚሁ፣ አዲሱ ዓመትም ከሆነ እንደዚሁ እና እስኪ በዚሁ አጋጣሚ ደግሞ ከሁሉም በዓላት ማንን ታስበልጣላችሁ? መቼም ከአንዱ አንዱን ማስበለጣችን ነው ማ ሌላውን ጠልተንም ሳይሆን አንዱ ከአንዱን ማስበለጣችን ነው እና እስኪ ማንኛውን ነው እናንተስ የምትወዱትኝ የምታስመልጡትኝ እና ኮሜንት ላይ እንደዚሁ አሳውቁኝ ቤተሰቦች ስለዚህ እንደገና ሰሞኑን ደግሞ እይታችን በጣም እየወረደ ነው ማስተካከል ያለብን ነገር ካለ እስኪ ኮሜንት ላይ እንደዚሁ እየጻፋችሁልን ቤተሰብ እስከሆነ ድረስ የሆነ ነገር መነጋገር መመካከር ስላለብን ነው እና ይሄ ደመራ በዓላችን ይሄንን ይመስል ነበረ፣ ውድ ቤተሰቦች። ትንሽዬ ነው ቀር ጨፍጨፍ አድርገን ለእናንተ የበዓላችንን እንዴት እንደዋለን በዛውም እንኳን አደረሳችሁ እንበላችሁ ብለን ነው። እና ውድ ቤተሰቦች በተረፈ አብዛኞቻችን በጣም ነው የምታበረታቱ። ለዚህ ደግሞ እግዚአብሔር ያክብርልን፣ እናመሰግናችኋለን። እኛም በጣም እንወዳችኋለን። በጣም ነው የምንወዳችሁ የምንሰራውን ስራዎች ስለምትወዱልን እስከ ግድፈቱም ቢሆን ሁለቱም ቢሆን ስለምትወዱልን እናመሰግናለን። ማስተካከል ያለበት ነገር ካለ ቀረ የምትሉት ይሄ እንዲህ ቢሆንስ ከቀረፃ ጀምሮ ሊሆን ይችላል። ማስተካከል ያለበት ካለ እንደዚሁ ኮሜንት ላይ ያሳውቁን። እና በስተ መጨረሻ ደመራው ተቃጥሎ ከዛ እንግዲህ ያው ደመራ ሲቃጠል መጨረሻ ያለችው ታጓጓናለችኝ። ምክንያቱም ወደ የተወደቀች የሚለው ነገር በጣም ነው ሰስፔንስ የሚያደርገን እና በተለይ እኔ በፊት ጀምሮ በጣም ሰስፔንስ ሲሆን ነበረ። ማለት በምንድን ነው የሚወድቀው? ምናምን ብዬ ከዛ ሲወድቅ ደግሞ ሲወድቅ ከወደቀም በኋላ ደግሞ ምንድን ነው የሚሰጠው ትርጉም አለ አይደለ? እስኪ እኔ አልናገርም እናንተ ንገሩኝ። እስኪ ኮሜንት ላይ ያሳውቁኝ። ከወደቀ ምንድን ነው የሚሆነው? በዛ አካባቢ ምን አለ ነው የሚባለው? እና እስኪ እሱንም እንግዲህ ታሳውቁኝ። ያላችሁኝ አለ ሁሌ ይባላል እና እኛ ጋር በምስራቅ በምዕራብ፣ በደቡብ የሚወድቀውን አይታችሁ ምን እንደሚባል ኮሜንት ላይ ያሳውቁኝ። ሌላው ደግሞ መስቀል ሲደርስ ምን ትዝ እንደሚላችሁም እንደዚሁ ኮሜንት ላይ ያሳውቁኝ ውዶችዬ፣ እና በስተመጨረሻ አሪፍ ነበር። ብቻ ቶሎ ብሎ ነበር የመሸው ወይ እንደምታዩት መሽቶ ነበረ እና ከዛ በኋላ እኛም ማማም ደግሞ ትንሽ አስቸገረች። ይበቃ ካልወረድኩ ትላለችና፣ ቤትም ስትሆን ቁጭ ማቅ መታቀፍ አትፈልግም፣ አትታቀፍም እና መታቀፍ ምስል እዚህ እዚያ ፈናት ቁመን በቃ ካልወረድኩኝ ካልተራመድኩኝ እያለች ነበር። እስኪ ይደርሳል፣ የዛሬ ዓመት በሰላም በጤና ያገናኘና በእግርሽ ትመጣለች። እንግዲህ እንደ እግዚአብሔር ፍቃድ። እየጨላለመ ስለሆነ ካሜራችንም እየደበዘዘ መጣ። በዓል ማረጋችሁን ግን እንዳትረሱ ውድ ቤተሰቦች ምናልባት ቪዲዮ ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን የከርሞ ሰው ይበለን። በረመት በፍቅር በሰላም እግዚአብሔር ደግሞ ያቆየን በያላችሁበት የዛሬ ዓመትን እንደዚሁ ያድርሰን። እግዚአብሔር ለዚች ሰዓት ያልደረሳለ በተለይ ለ2018 ያልደረሳለ 2018 ደርሶ ደግሞ ለመስቀል በዓል ያልደረሰ ሰው ስንት አለ እና ብዙ ነገር አለ። እኛን ግን ለሁሉም አድርሶን እዚህ እንድናከብር ስለፈቀደልን እግዚአብሔር እግዚአብሔር የተመሰገነ ይሁን። ሁላችሁም ለኦርቶዶክስ ተከታይ በሙሉ መልካም የመስቀል በዓል እንላችኋለን፣ እንወዳችኋለን። እንደነገርኳችሁ ላይክ ማድረጋችሁን እንዳትረሱ ሰዎቼ ከማችሁን አስተያየት ደግሞ ኮሜንት ላይ ጻፉልን የኔ ወዶች። በተረፈ በጣም ነው የምናመሰግናችሁ በጣም ነው የምንወዳችሁ፣ የእውነት ማለት ነው እና ሞራል ሆኖን እንድንሰራ የምታደረጉን እናንተ ናችሁ። ከእናንተ ነው እና በጣም ነው የምናመሰግነው። ይሄ ሁልጊዜ የምታበረታቱን ነገር አይዟችሁ፣ በርቱ የምትሉትን ነገር እንዳተውብን። ምክንያቱም ለምንሰራው ስራ ይሄ ነው እና ብርታታችን እናመሰግናለን። እንወዳችኋለን። በሌላ ቪዲዮ ዳግም እስክንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ። ባይ